ያለበት ሰዎች እናውቃለን። የሚያቀኝ ሰው ደግሞ ያቃኛል። እኔ ካልወደድኳቸው ጥፋት ካለብኝ ለምንድን ነው ዜዶ እንደዚህ እየተናገርሽ ብላችሁ መናገር ትችሉ ነበረ ወይ? ደግሞ እኔ ጠፋችሁ ብትናገር እኮ እኔ መልስ እሰጣችኋለሁ። ግን ደግሞ ምንድነው ሰበር ዜና ዜድ ባለታሪኳ እንድትላለች የማዳም ቅመም እኔ በአብርሽና በሮታ ምክንያት ስገድፋቸው እጥግ ድረስ ቢሆንም ዛሬ በነሱ ምክንያት ትዳሬን አጥቻለሁኝ ሁለተኛ ከቤተሰቦቼ ተጣልቼ ሶስተኛ ከአጎቶቼ ልጆች አለች ቤተሰብ ስሺ ባልስ ሺ የአጎቶች ልጆች በአናታቸው ይተከሉ ብለሽ ለምን አታያቸውም ታዲያ ዜዶ ምን ታርጋችሁ ዜዶን ሊያሳብዷት ነው የማዳም ቅመሞች አረተዋት። ዜዶ ግን ይሄንን ያህል መሰዋት ከፍላ በጣም የሚያሳዝነው ነው። በአረባ ሀገር ላይ ሆና ግን ለዜድ ይሄንን ያህል መሰዋት ስትከፍል አረ እንደ በጣም ነው። አንዳንድ እህቶቻችን የራሳቸውን ህይወትን የሚያበላሽን ነገር ብትተው እንደኔ መልካም ይመስለኛል። ታዲያ ዜዶ ምን ታርጋችሁ? አብርሽንም ሮታንም ትወዳቸዋለች። አሁን ላይ እኔ ምን እንደሆነች ባላቅም በፊት ግን በጣም ነበር የምትወዳቸው። ስለዚህ አንቺ በማልቀስ ሳይሆን ሰውን ማሳመን ያለብሽ በንግግር ነው። ለማ ብለሽ ነው የምታለሽው? ለሚዲያ ሰው ብለሽ ነው የምታለሽው? ስልካችን እኮ ስንዘጋ ሁሉም ነገር ይረሳል። ለማ ብለሽ ነው የምታለሽው? ዛሬ ልንገርሽ፣ ትናንትና ወደርኩ አከበርኩ ያልሽው ሰው ስታለሽ ትቶሽ ይሄዳል። ስለዚህ አንቺ ጥንካሬሽን፣ ጀግንነትሽን ነው ማሳየት ያለብሽ። በሚዲያውማ ስታለሽ የሆነ በቃ ሰው ዝቅ አድርጎ ነው የሚያይሽ። ስለዚህ ራስሽን ሆነሽ ብትገኝ እንደኔ መልካም ይመስለኛል። ደግሞ ለማብለሽ ነው የምታለሽ። ዜድ እኔ በጣም ነው የሚገርመው። አረ ዜድ ወደ ራስሽ ተመለሺ። ስለዚህ ለአብርሽና ለሩታ የማዳም ቅመሞች በጣም ትልቅ መስዋዕትን የከፈሉት አብርሽና ሩቲ ለማዳም ቅመሞች ትልቅ ክብር ሊገባችሁ ይችላል። የማዳም ቅመሞች ልብ ድካም ይዟቸዋል። የማዳም ቅመሞች ኩላሊት፣ ጨጓራ፣ አረስን ያልሆኑት ነገር የለም። ታዲያ አብርሽና ሩታ የማዳምን ቅመሞች እንዴት ገልጿቸዋላችሁ? እንደዚህም ራሱን አሳልፎ የሚሰጥ አድናቂ አለ። በጣም ልትደነቂ ይገባል ዜድ። ይሄንን ፕራይቬት ሽን ደብቀሽ ዛሬ ማውጣትሽ ግን በጣም ከባድ ነው ነው የሚለው በሌላ ቪዲዮ